ሰላም ጤና ይስጥልን። በድጋሚ ተገናኘን ውድ ቤተሰቦቻችን፣ እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አበሬያችሁ ቆይታ አድርጋለሁ። እንግዲህ ቀደም ሲል በነበረኝ ፕሮግራም ላይ በአርሲ ለሞቱት ወገኖቻችን ነፍስ ይማርልን የሚል መልክቴን አስተላልፌ ነበር እና በሀገራችን ሰላም እንዲሰፍን እንዲሁ ደግሞ ዜጎች በሰላም ወጥቶ በሰላም እንዲገቡ በአራቱ ማዕዘን ያሉ የሀገራችን ዜጎች በሙሉ በሰላም እንዲኖሩ ሁላችንም በየሃይማኖታችን በየእምነታችን ወደ ፈጣሪ እንጸልይ የሚል መልክቴን በድጋሚ ለማስተላለፍ እወዳለሁ። ያው ሀገራዊ ጉዳይም ስለሆነ እኛም ደግሞ ያው ኢትዮጵያዊ ነንና ሁሉም እግር ኳስም የሚኖረው ሰላም ሲኖር ስለሆነ ይህንን ነገር ያው አጽንኦት ሰጥቼ ለመናገር ያክል ነው። ሁላችንም በምንችለው ደግሞ ድምፅ ብንሆን፣ ሌሎች በጣም ብዙዎች ጋር ተደራሽ መሆን ይችላል። እንግዲህ ጊዜው ኢንተርናሽናል ብሬክ ነው። እናም ወደ ሁለት ሳምንት ገደማ የሊግ ጨዋታዎች አይኖሩም። ስለዚህ ለየት ያሉ ሀሳቦችን ለማንሳት ጊዜ ይኖረናል። የተለያዩ ሀሳቦችን እናነሳለን። ፈጣሪ ቢፈቅድ የእግር ኳስ ድሮ የነበሩ ታሪኮችን መሳጭ የሆኑ ጉዳዮችን እናነሳለን። ግን ደግሞ የቅርቦቹንም ሳንዘነጋ እንደዚህ አይነት ነጥቦችን እናነሳለን። በዚህኛው ፕሮግራማችን ላይ ስለ አርሰናል እግር ኳስ ክለብ ነው የምናወራው። እንግዲህ አርሰናል የኢንተርናሽናል ብሬኩ በጥሩ ጊዜ መጥቶለታል። እንዴት ነው የኢንተርናሽናል ብሬክ? አርሰናል ይህንን ጊዜ እንዴት ሊጠቀምበት ይችላል? የኢንተርናሽናል ብሬክ ውስጥ በጥሩ ጊዜ ነው ለአርሰናል የመጣለት የተባለውስ ለምንድን ነው የሚለውን እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ ምን እንነግራችሁ ይሆናል ማለት ነው። እንግዲህ ከዚህ በኋላ የሁለት ሳምንት እረፍት ይኖራል። አርሰናልም ይሄ በጥሩ ጊዜ የመጣለት እረፍት እንደሆነ ነው እየተገለጸ የሚገኘው የሚታመነው። አርሰናል ከሰንደርላንድ ጋር ሁለት ለሁለት አቻ ስለተለያየ ብቻም አይደለም። ምናልባት ለአርሰናል ኢንተርናሽናል ብሬኩ አስፈላጊ የሚሆነው ምክንያቱም በአርሰናል ተጫዋቾች በኩል ፍሬሽ ሌጎች ያስፈልጋሉ። አንዳንዴ መዳከም የሚፈጥራቸው በጣም ብዙ ነገሮች ሊኖሩ ይችላሉ። እኔ አርሰናል ዘንድሮ እንቅፋት ሊሆንበት ይችላል ብዬ የማምነው አንዱ ነገር የጨዋታዎች መደራረብ፣ ተደጋጋሚ ጨዋታዎች መኖራቸው እና ደግሞ እነዚህ በርካታ ጨዋታዎች የሚደረጉባቸው ሰዓታት በጣም የተጣበቡና ፊክቸሮቹ አንዱ ከአንዱ ጋር የተደራረቡ ስለሆኑ ምናልባትም አርሰናል በእነዚህ ነገሮች ውስጥ ከባድ ፕሬር ውስጥ ሊገባ የሚችልባቸው ሁኔታዎች ሊፈጠሩ ይችላሉ። ከዛ ግን እኔ ሌላ ደግሞ በጣም ስጋት ሊሆን ይችላል ብዬ የማስበው አሁኑ ማንችስተር ሲቲ የበለጠ ወደ አርሰናል እየተጠጋ ነው። ምናልባት እስካሁን ባለው ምንም እንኳን ገና ነው የእንግሊዝ ፕሪሚየር ሊግ 26 በመቶ እንደዚህ አካባቢውን ነው ያየ ነው። ግን እንደዛም ቢሆን በእነዚህ አስራ አንድ ሳምንታት ጨዋታዎች ውስጥ ለዋንጫ ማውራት በጣም መቸኮል ይመስለኛል። ግን እንደዛም ቢሆን እስካሁን ባለው በቃ እንደ ለዋንጫ ይፎካከራሉ ብለን ለዋንጫ የመፎካከር አቅም የተመለከትንባቸው ሁለት ቡድኖች ናቸው አርሰናል እና ማንቸስተር ሲቲ እና አሁን ሁለቱ ቡድኖች ከኢንተርናሽናል ብሬክ ሲመለሱ ካቆሙበት ነው ፉክክራቸውን የሚቀጥሉት እና ለአርሰናል ደግሞ በጣም ፍሬሽ ሌግ የሆኑ ተጫዋቾች ያስፈልጋሉ ከድካም የራቁ ለምሳሌ ጉዳት ላይ ቆይተው የመጡም ተጫዋቾች ሊሆኑ ይችላሉ እነዚህን ተጫዋቾች የእነዚህን ተጫዋቾች ግልጋሎት አርሰናል እጅግ በጣም አጥብቆ ይፈልጋል እና አንዳንድ ጊዜ ደግሞ ወጥ ያልሆኑ ነገሮችን ወጥ የሆኑ ነገሮችን በተከታታይ ስናይ ከቆየም በኋላ አንዳንዴ፣ ሁሌም አይደለም ግን፣ አንዳንዴ የሆኑ አይነት ሁኔታዎችን ልናይ እንችላለን። አሁን ባለፈው አርሰናል ከስምንት ተከታታይ ጨዋታ በኋላ ነው በሰንደርላንድ ጎል የተቆጠረበት። ዳንኤል ባላርድ የመጀመሪያውን ጎል አስቆጠረ። ከዛ ደግሞ ሁለተኛው ጎል ሲቆጠር በብሮቢ አማካኝነት ነው ሁለተኛው ጎል የተቆጠረው። እንደምታስታውሱት ምናልባት የዳቪድ ራያ የታይሚንግ ስህተትን የተመለከትንበት ነው። ራያ በጣም ከሚደነቅባቸው ነገሮች መካከል አንዱ ታይሚንጉ ጎሉን እንዲያው ዝም ብሎ ለቆ የሚወጣ ግብ ጠባቂ አይደለም፣ ግን ደግሞ ጎሉን ለቆ ሲወጣም በአላማ ነው፣ ወይ ኳሱን ፓንች ለማድረግ ወይ ኳሱን ለመቆጣጠር የምርም የሆን አላማ ኖሮት ነው ያንን የሚያደርገው። ግን የዛን ቀን ኳሱን ለማግኘት የወጣበት አወጣት ትክክል አልነበረም። አርሰናልም ሁለተኛ ጎል ተቆጥሮበት ከእጆ የገባው ሶስት ነጥብ አምልጦት ያንን ሶስት ነጥብ ሳያገኝ ቀርቷል ማለት ነው። ከዚህም በተጨማሪ ግን በተለይም ይሄኛው ብሬክ መምጣቱ ደግሞ እንደገና የአርሰናል ስብስብ በደንብ ተዋቅሮ በደንብ ያለውን ኢነርጂ አሰባስቦ ከእንደገና ደግሞ ወደ ጨዋታዎች የበለጠ ወደ ጨዋታዎች ስሜት እንዲመለስ የሚያደርገው ነው። እነዚህ ነገሮች የማነሳው ያለምንም ምክንያት አይደለም። ምክንያቱም አሁን አርሰናል በርካታዎቹን ጨዋታዎች ሲያከናውን ያለው ሴን ተጫዋቾቹ ነው እንግዲህ ከሀያ ቨርትዝ የለም፣ ማርቲን ኦዴጋርድ የለም፣ ኖኒ ማድሬክ የለም፣ ማርቲኔሊ የለም፣ ዮኬሬስ የለም። እንዲሁ ደግሞ የረጅም ጊዜ ጉዳት ላይ የሚገኘው ጋቢናይን እንደዚሁ በአርሰናል በኩል እየተመለከት ነው የምንገኝ ተጫዋች አለም። እነዚህ ስድስቱ የአርሰናል የማጥቃት አቅምን መጨመር የሚችሉ ተጫዋቾች ናቸው። ሶስቱን ደግሞ ብናወጣ ማለትም ማርቲኔሊ፣ ጋብሪኤል እና ከሀያ ቨርትዝ ቀጥተኛ የፊት መስመር ተጫዋቾች ናቸው። ዩኬሬስ ከዩኬሬስ በተጨማሪ ደግሞ አሁን እያነሳውት የሚገኘው ከአይሀቨርትዝ እና ሌሎቹም ተጫዋቾችን ቢሆን ብናነሳ የመስመር ተጫዋቾች አሉ። ከዛ ደግሞ የፊት መስመር ተጫዋቾች አሉ ማለት ነው። ሴንትራል ፎርዋርድ በምንለው ቦታ ላይ መጫወት የሚችሉ ተጫዋቾች እና አሁን አርሰናል እነዚህን ተጫዋቾች ባለያዘበት ነው እንግዲህ ወደ ስታዲየም ኦፍ ላይት ሄዶ ያንን ጨዋታ ሲያከናውን የተመለከት ነው። አርቴታም የሰንደርላንዱ ጨዋታ ካበቃ በኋላ ከስካይ ስፖርት ጋር በነበረው ቆይታ ሰባት ተጫዋቾች ተጎድተውብኛል፣ በተለይ የፊት መስመሩ በጣም የሳሳ ነው፣ ወይም ደግሞ በጣም የተገደበ አማራጭ ነው ያለው። ነገር ግን ደግሞ በዚህ ሲዝን እንደዚህ አይነት ነገሮች አሉና በእነዚህ አይነት ሁኔታዎች ውስጥ ማለፍ የግዴታ ነው እና እነዚህ ተጫዋቾች ከኛ ጋር የሉም፣ የባለፉትን ሁለት ወራት ጨምሮ ነገር ግን እኛ በጣም ጥሩ ጉዞን እያደረግን ነው እና ለቡድኔ ደግሞ ክሬዲት መስጠት እፈልጋለሁ ወይም ምስጋና መስጠት እፈልጋለሁ፣ የሚል አስተያየቱን ነበር የሰጠው። እንግዲህ የአርቴታ ሀሳብ ሚዛን የሚደፋ ነው ምክንያቱም የዛን ቀን ከሰንደርላንድ ጋር የነበረውን ጨዋታም ስናስተላልፍ እኔም ስናገረው ነበር። እንዳያችሁት፣ ግልጽ ነው አርቴታ ወደ ቤንች ዞር ብሎ እስቲ ማንን ልቀይር ለምሳሌ ቡካዮ ሳካን ወይ ቀይሬ ላስወጣ ወይ የሆነ አማራጭ ላስገባ ወይ ወይም ሜሪኖን እንኳን ልቀይር ቢል ማንን ነው ማስገባት የሚችለው? ሁለት ተጫዋቾች ነበሩ የነበሩት ማክስ ዳውማን እና የ17 ዓመቱ ተጫዋች ሃሪማን አኑስ። እነዚህ ሁለት ተጫዋቾች ነበሩ የነበሩት። ከዛ ውጭ ግን በአርሰናል ውስጥ እነዚህን ነገሮች ብንመለከት ኤታን ዋኒሪን ምናልባት መስመር ላይ አርቴታ ሊጠቀም ይችላል። ግን እነዚህም ደግሞ ታዳጊ ተጫዋቾች ናቸው ምናልባት እንደው የነማክስ ዳው ማን ስም በተደጋጋሚ ጊዜ ስለሚጠራ እንዲሁ ደግሞ የሌሎቹንም ተጫዋቾች ስም በተደጋጋሚ ጊዜ ስለምናነሳ እና ኤታንዋኔሪን ሁልጊዜም ስለምንጠቅሳቸው ነው እንጂ ምናልባትም ደግሞ አሁን እየተሸከሙ ያሉት ኃላፊነት ከሚጠበቅባቸው በላይ ሊሆን ይችላል እና አርቴታ በጣም ትክክል ነው ምክንያቱም የሌሎቹን ክለቦች የጉዳት ዝርዝሮች ብትመለከቱ የሆኑ አይነት ጉዳቶች ሊኖሩ ይችላሉ ግን አንድ ቦታ ላይ ደግሞ ለየት ባለ መንገድ እንደዚህ አይነት ጉዳትን መመልከት በጣም አስቸጋሪ ሊሆን ይችላል። አርሰናል በሰንደርላንዱ ጨዋታ ላይ እንደተመለከት ነው እጅግ በጣም የሚያስገርም ፐርፎርማንስ ነበረ እዚህ ጨዋታ ላይ ማሳየት የቻሉ በተለይ በሁለተኛው አጋማሽ ማጥቃታቸው ግሩም ነበር። አርሰናል አንድ ለባዶ ሲመራ ቆይቷል። በሁለተኛው አጋማሽ ካምባክ ለማሳየት የነበራቸው ታታሪነት፣ የነበራቸው ወርክሬት እጅግ በጣም ግሩም ነው። ስለ ሊያንድሮ ትሮሳርድ ፈጣሪ ቢፈቅድ ድጋሚ የሆነ ቀን ፕሮግራም መስራት አይቀርም። እናንተም ፍላጎቱ ካላቸው አሳውቁኝ። በጣም ልዩ ምሽትን ነበር ያሳለፉትና የሚያጠቁበት ሁኔታ እጅግ በጣም ግሩም ነው። እንግዲህ አርሰናል ይሄ ሁሉ ተጫዋች ተጎድቶበት ነው በእንደዚ አይነት ፐርፎርማንሱ ሲጫወቱ የነበረው ነገር ግን ደግሞ በመጨረሻውም እንግዲህ ሰማንያ ስምንተኛው ደቂቃ ላይ በአምስት ተከላካዮች ለመጫወት አርቴታ ታሰበና የበሬቼዜን ቀይሮ አስወጥቶ ክሪስቲያን ሞስኮራን አስገባ። ያው ፍሬሽ ሌግ ያስፈልግ የለ አንዳንዴ፣ ያልደከመ ጉልበትን ወደ ሜዳ መቀየር በጣም ጥሩ ነው። አርቴታ ከዚህ በፊትም ተናግሬዋለሁ፣ አንዳንዴ ሪስክ የሚወስድባቸው ጉዳዮች እና ሪስክ የማይወስድባቸው ጉዳዮች አሉ። በፊት በፊት አሁን አርሰናል አንድ ጎል ካስቆጠረ ሁለት ጎል ካስቆጠረ በኋላ እንደገና ለማጥቃት ሲጫወት ነው የምታዩት። ለማጥቃት ሲጫወት ኳስ ወደፊት ይዘው ሲሄዱ በተደጋጋሚ ጊዜ የተጋጣሚ ሳጥኖች ሲገኙ ነበር የምንመለከተው። ለጎል አይጠግቡም ነበር። አሁን ግን አርቴታ የተጫዋቾቹን ጉልበት ሚኒማይዝ አድርጎ ነው መጠቀም የሚፈልገው። በቃ ጉልበታቸውን፣ ኢነርጂቸውን ላለማባከን ኢነርጂቸውን ላለመጨረስ፣ በቃ በተቻለ መንገድ ኢነርጂቸውን ቆጥቦ ለመጠቀም ነው እና ጌም ፕላኑ የነበረው ሁለተኛ ጎል ከተቆጠረ በኋላ ኮምፕሊትሊ መከላከል ነበር። ግን አርቴታ የዛን ጫታ ላይ ቢያረግ የተሻለ የነበረው ብዬ የማምነው እንደኔ፣ ስህተት አይደለም ለመከላከል መምረጡ። ግን ቢያንስ ሁለተኛ ጎል ካስቆጠረ በኋላ ኳሱን ቢደብቅ ከሰንደርላንዶች ኳሱን ቢደብቅባቸው፣ ምናልባትም ደግሞ ሰንደርላንዶች ጎል የሚያስቆጥሩበትን ስፔስ አርቴታ ማሳጣት ይችል ነበረ። እንግዲህ ዘንድሮ የተጎዱ ተጫዋቾችን እኮ ስናይ ነበር አይደለ? ፔሮሂንካፌ ጉዳት ላይ ነበር። ክርስቲያን ኦርጋርድ ጉዳት ላይ ነበር። ቤን ዋይት ከአንዴም ሁለት ጊዜ የሆኑ የሆኑ ጉዳቶች ሲያጋጥሙ ታይተናል። እና ምናልባት ቤንች ላይ ቅድም እንዳልኩት ነው ነስኬሊን እና የታኗኒሪን ሊጠቀም የሚችለው እና አርቴታ እንደውም የዛን ጊዜም ሲጠየቅ እንደው ስለምን ስኳድ ደብዝ ነው የምታወሩት ወይ ስለምን የስኳድ ጥልቀት ነው የምታወሩት የውሉ ተጫዋች ተጎርቶብኝ ሰባት ተጫዋች ተጎርቶብኝ ስለምን የስኳድ ጥልቀት ነው የምታወሩት የሚል ሀሳብ ነበር የሰጠው ከቻምፒየንስ ሊጉ ጨዋታ ጋር አያይዞ እና በተለይ አርሰናል ሁለተኛ ጎል ተቆጥሮበት ከሰንደርላንድ ጋር አቻ ከተለያየ በኋላ በውጤቱ አልረካሁም ምክንያቱም እኛ ምክንያቱም እኔ ለማሸነፍ እንድናሸንፍ ፈልጌ ነበር እና ለማሸነፍም ተቃርበን ነበር ብሎ ነው አስተያየቱ ነው የሰጠው ነገር ግን ይህ ፕሪሚየር ሊግ ነው እና ይህ ፕሪሚየር ሊጉ ማነር ይህንን የሚመስል ነው ስለዚህ በእንደዚህ አይነቱ በጣም ሞቃታማ በሆኑ ጨዋታዎችም ውስጥ ተፈትኖ ማለፍ እጅግ በጣም አስፈላጊ ነው እና የአንድ ጎል ልዩነት ነበር የነበረው በጣም ተበሳጭቻለሁ ምክንያቱም የበለጠ መከላከል እንችል ነበር ነገር ግን ደግሞ ተጫዋቾች ላሳዩት ፐርፎርማንስ ክሬዲቱን መስጠት እፈልጋለሁ፣ ወይም ተጫዋቾችን ማመስገን እፈልጋለሁ የሚል ሃሳቡን አርቴታ ገለጹ። አሁን እንግዲህ እዛ ጨዋታ ላይ ምናልባትም እንደዚህ ዓይነት ጨዋታዎችም ከዚህ በኋላ ሊያጋጥሙ ይችላሉ። እኔ አርሰናል አንድ እርግጠኛው መናገር የምችለው ነገር እምብዛም የሚሸነፍ ክለብ አይደለም። ያለፉትን ዓመታት ያንን በደንብ አይተናል። አራት ጨዋታ ሶስት ጨዋታ ፕሪሚየር ሊግ ላይ ሲሸነፍ የምናየው በአንድ ዓመት ማለት ነው። ከሰላሳ ስምንት ጨዋታ አራት ጨዋታ ወይ ሶስት ጨዋታ መሸነፍ ማለት አንድ ቡድን ምን ያክል የደረሰበት ጥንካሬ በጣም ከፍተኛ መሆኑን የሚያሳይ ነው። በጣም አርሰናል አሁን በከፍተኛው ደረጃ ነው እየተፋለመ እየተጫወተ የሚገኝ እና ይህንን ቡድን ደግሞ ስንመለከት ኦክቶበር ወር ላይ ሙሉ ጨዋታዎችን ሳይሸነፍ ኢቭን አንድም ጎል ሳይቆጠርበት የጨረሰው ኖቬምበር ወርንም አርሰናልን የሚያሸንፍ ክለብ አልተገኘም። የሆነ ሰዓት ጥያቄ የነበረው ማን አርሰናል ላይ ጎል ያስቆጥራል ወይም ማን አርሰናል ላይ ኢላማውን የጠበቀ ሙከራ ይሞክራል ወይ የሚል ጉዳይ ነው። እኔም ከሰንደርላንዱ ጨዋታ በፊት ስናገር ነበር አርቴታ የመከላከሉን ጉዳይ ሲናገር ይሄ ሪከርድ የመስመርና ያለመስመር ጉዳይ አይደለም፣ እንደሱ ብቻም ሳይሆን የተጫዋቾቹ የስነ ልቦና ዋናው ነገር ሳይኮሎጂካሊ ጠንካራ መሆን ይጠበቅባቸዋል። እና ጉዳዩ የዚህን አይነት የሚመስል ነው የሚል ሀሳብ ነው የሰጠው አሁን በባለፈው አይታችሁታል ማጋልሽ ልክ ሁለተኛው ጎል ሲቆጠር የነበረው ስሜት እና አርሰናል አሁን አቻ ሲወጣ ደጋፊዎችን አያስደስትም። በቃ የተለመደ ነገር አሁን አለ። ምናልባት የዛሬ ስድስት ዓመት ሰባት ዓመት አርቴታ ከመምጣቱ በፊት አርቴታም ከመጣ በኋላ በመጀመሪያዎቹ ጊዜያት እንዲህ አይነት ነገር አልተለመደም ነበር አርሰናል ውስጥ። ምናልባት አርሰናል ተከታታይ ጨዋታዎችን ቢያሸንፍ ወይ የሆነ ጨዋታ ላይ ሊሸንፍ ይችላል፣ ወይ የሆነ አይነት ውጤት ሊያጋጥመው ይችላል። አሁን ግን አርሰናል ሁሌ ሲያሸንፍ ነው ደጋፊዎች የሚደሰቱት። አቻ ሲወጣ ደጋፊዎችን አያስደስትም። ኢቨን አርሰናል ላይ ጎል ሲቆጠር ደጋፊዎች አይደሰቱም። ኢቨን አርሰናል ላይ ሙከራ እንኳን ሲሞከር የአርሰናል ደጋፊዎች ጥሩ ስሜት አይሰማቸውም። ይሄ አርቴታ በሰራው የቡድን መዋቅር ውስጥ የመጣ ነገር መሆኑን ልብ ማለት ያስፈልጋል እና ቡድኑ በጣም በተሻለ መንገድ አዋቅሮት አሁን ያለበት ደረጃ ላይ እንዲደርስ አድርጎታል። ከዛ ባለፈ ደግሞ እንደዚሁ በርካታ ጨዋታዎችን በሁሉም ውድድሮች ላይ ሲያሸንፍ ነበር። አርሰናል 17 ጨዋታዎችን አድርጓል። በአጠቃላይ 11 የእንግሊዝ ፕሪምየር ሊግ ጨዋታዎችን አድርጓል። አራት የአውሮፓ ቻምፒንስ ጨዋታዎችን አከናውኗል። እነዚህ ሁለቱ የቻምፒንስ ሊግ እና የፕሪምየር ሊጉ ሲደመር አጠቃላይ 15 ነው የሚሆነው። ሁለቱን ደግሞ ከካራቦ ካፕ ስንደምር 17 ይሆናል። ከ17 አርሰናል 14ቱን አሸንፏል። ተመልከቱ። ከ17 አርሰናል 14ቱን አሸንፎ ከነዛ ውስጥ ደግሞ የቀሩትን ሁለቱን አቻን የተለያየው አንዱን ከሰንደርላንድ አንዱን ከማንችስተር ሲቲ ጋር የተሸነፈው አንድ ጨዋታ ብቻ ነው። እሱም በሻምፒዮኑ ሊቨርፑል። በአጠቃላይ አርሰናል 35 ጎሎችን በእነዚህ 17 ጨዋታዎች ላይ አስቆጥሮ የተቆጠረበት ጎል አምስት ብቻ ነው። 35 ለአምስት እንደማለት ነው እና የ30 ንጹህ ጎል ልዩነት አርሰናል አለው በሁሉም ውድድር ላይ ቻምፒዮንስ ሊግም ላይ ብታዩ፣ በካረቦ ካፕም በፕሪሚየር ሊግም ላይ አርሰናል እንደዚህ አይነት ፉክክር ነው እያደረገ የሚገኙ። ከዛ ደግሞ ትናንት በሳምንቱ መጨረሻ ማንችስተር ሲቲና ሊቨርፑል ነበር የተገናኙት። ማንችስተር ሲቲ አሸንፏል። አሁን ባለው ሁኔታ፣ ከረንት ሁኔታ ማንችስተር ሲቲ አርሰናልን በደንብ ለዋንጫው እንደሚፎካከረው በደንብ የተመለከትንበትና ያየንበትም ጭምር ነው። አርሰናል ደግሞ በነዚህ በኦክቶበርና በኖቬምበር ወር ላይ ባስመዘገባቸው ውጤቶች ጎል ሳይቆጠርበት በመውጣቱ ምክንያት ከ1903 በኋላ ወይም ከ122 ዓመታት በኋላ ለመጀመሪያ ጊዜ አርሰናል በስምንት ተከታታይ ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል። በሰንደርላንዱ ጨዋታ ባላርድ ከ812 ደቂቃዎች በኋላ አርሰናል ላይ ጎል እስኪ እስኪ ያስቆጥር ድረስ ምናልባት እኔ የሰንደርላንዱን ጨዋታ እንደ መጥፎ ውጤት አልቆጥሮም። ምክንያቱም ሰንደርላንድ ዘንድሮ በጣም ከባድ ቡድን ነው። ትልልቅ የሚባሉ ተጋጣሚዎችን ሲያገኝ እንዴት እንደሚፈትናቸው ይታወቃል እና ይሄ ቡድን አርሰናልን ማሸነፍ አይደለም፣ አቻንኳን ለመውጣት እንዴት ስትራግል እንዳረጉ ተመልክታቸዋል። አርሰናል አንድ ለባዶ ሲመራ ቆይቶ ከኋላ ተነስቶ ሁለት ጎሎችን አስቆጥሯል። ለማሸነፍ እጅግ በጣም ቀርቦ ነበር እና ከዚህ በጣም ከባድ ከሚባለው አደገኛ ከሚባለው ሜዳ አርሰናል አንድ ነጥብ ይዞ መውጣቱ ራሱ የሚያናድድ ወይም መጥፎ የሚባል አይደለም። ግን ደግሞ አርሰናል ከነበረበት ጉዞ አንጻር አርሰናል ሲያደርግ ከነበረው እና በዛ ላይ እጁ የገባ ውጤት ከመሆኑ አንጻር ነው እነዚህ አይነት ሀሳቦች ሲነሱ የነበረው። አሁን እንግዲህ እረፍት፣ ኢንተርናሽናል ብሬክ አለ። ያው እኔ ኢንተርናሽናል ብሬክ ሲባል እንደው እረፍትነቱ አይታየኝም። ምንም እረፍት የለም ምክንያቱም ለብሔራዊ ቡድን አንድ ተጫዋች እስካልተጠራ ድረስ ብቻ ነው ረፍት ሊያደርግ የሚችለው እንጂ ለብሔራዊ ቡድን እስከ ተጠራ ድረስ እና የብሔራዊ ቡድኑን ስብስብ እስከ ተቀላቀለ ድረስ አሁንም ረፍት የለም፣ መጫወታቸውን ይቀጥላሉ። ሁሉንም ብታዩ፣ ለምሳሌ ቲምበር ወደ ኔዘርላንድ ብሔራዊ ቡድን ይሄዳል። ከዛ በተጨማሪ ሌሎቹንም ተጫዋቾች ብትመለከቱ፣ እነራያ ወደ ስፔን ብሔራዊ ቡድን እነሜሪኖ እነዙብ ሜንዲ ወደ ስፔን ይሄዳሉ። ቡካዮሳካ ኤበሬቼዜ ዴክላን ራይስ ወደ እንግሊዝ ብሔራዊ ቡድን ይሄዳሉ። ስለዚህ አብዛኞቹ የምትሏቸው ተጫዋቾች ከብሔራዊ ቡድኖቻቸው ጋር የሚጓዙ ናቸው እና አርቴታ ኢንተርናሽናል ብሬኩ ሲመጣ በጭንቀት ውስጥ ሆኖ ነው የሚመለከተው። ተጫዋቾቹ ከጉዳት ነፃ ሆኖ እንዲመለሱለት፣ በነበረው ሞመንተም እንዲቀጥል፣ ተጫዋቾቹ እንዳይጎዱበት፣ እነ ካላፊዮሪን ጨምሮ ሳይጎዱበት እንዲመለሱ አርቴታ በጣም ትልቅ ምኞት እየተመኘ ነው እነዚህ ተጫዋቾች ወደ የብሔራዊ ቡድኖቻቸው የሚልካቸው እና በዚህ ሁኔታ ውስጥ ደግሞ ከዛ ሲመለሱ ሌሎች ደግሞ ጥሩ ጥሩ ተጫዋቾቻቸውን አርቴታ ማግኘቱ ለዚህ ቡድን የሚሰጠው አገልግሎት ቀላል የሚባል አይደለም። ዮኬሬስ ይመለሳል። አርሰናል በኅዳር 23 በፈረንጆቹ ኖቬምበር 23 በሰሜን ለንደን ደርቢ ከቶተናም ጋር ይጫወታል። እና በዚህ ጨዋታ ላይ ምርጥ ምርጥ የሚባሉ ተጫዋቾቹ ይመለሱለታል ና ካይ ሃቨርትዝ ኖኒ ማዱዌኬ ወደ ሜዳ ይመለሳሉ ተብሎ ይጠበቃል እና እነ ዩኬሬስ እነ ማርቲኔሊ ወደ ሜዳ ሲመጡ ምን ያክል ደግሞ ለአርሰናል ከፍተኛ አገልጋሎት መስጠት እንደሚችሉ እንደው ሳን ገምተው በቀላሉ መርዳት የሚቻል ጉዳይ ይሆናል። ከዛ ባለፈ የእንግሊዝ ፕሪምየር ሊግን ዋንጫ ለማንሳት አሁን አርሰናል ትክክለኛ የሚባለውን ጊዜ የሚጀምረው ከኢንተርናሽናል ብሬኩ በኋላ ነው እና ፕሬዥር ሊኖር ይችላል፣ ጫና ሊኖር ይችላል። አሁን ማንችስተር ሲቲዎች እንግዲህ ከስምንት ዓመት ስድስቱን የእንግሊዝ ፕሪሚየር ሊግ ዋንጫ ስላነሱ እዚህ ቦታ ላይ ልምድ አላቸው። ምን ማድረግ እንዳለባቸው መቼም ምን ቢሰሩ ውጤት ማምጣት እንደሚችሉ ያውቃሉ። ሁልጊዜ ደግሞ ጫናው የሚበዛው አንደኛ ደረጃ ላይ የተቀመጠ ቡድን ላይ ነው። ሁለተኛ ደረጃ ላይ የተቀመጠ ቡድን ጫና መፍጠር ብቻ ነው የሚጠበቅበት። አሁን ፔፕ ጓርዲዮላ ማይንድ ጌሙን ሲጫወተው ነበር፣ የጭንቅላት ጨዋታውን ሲጫወተው ነበር። ባለፈው ምን አለ የቃላት ጦርነቱን ጀመረ። አርሰናል ጥሩ ቡድን ነው፣ ግን ምናልባትም ደግሞ አንድ ቀን ጎል ይቆጠርበት ይሆናል አለ እሱ። ይህን ነገር በተናገረ በጥቂት ቀናት ውስጥ አርሰናል ጎል ተቆጠረበት። ፕሬር ምላችሁ ይሄን ነው። አሁን አርቴታ ልጆቹን ከእንደዚህ አይነት የማይንድ ጨዋታዎች ተጫዋቾቹን መጠበቅ የግድ ይለዋል። ምክንያቱም ፔፕ ጓርዲዮላ ጫና ለማሳደር ነው ጥረት የሚያደርገው። ባለፈው ማንስቸዋለሁ የማንቸስተር ሲቲ ትሪብል ዊነር የተሰኘው ዶክመንተሪ ላይ የሶስትዮሽ ዋንጫ ማንቸስተር ሲቲ ባሸነፈበት ጊዜ የተሰራ ዶክመንተሪ ነው። አምስት ኢፒሶድ ይመስለኛል፣ ካልሰት በአምስት ክፍሎች የተከፋፈለ ዶክመንተሪ ነው እና እዛ ዶክመንተሪ ላይ ስትመለከቱ እነ ጆን ስቶንስ የሚናገሩትን ነገር ታያላችሁ። መልበሻ ክፍል ውስጥ ካፌ ቁጭ ብለው የሚያወሩትን ነገር ትሰማላችሁ። በግልጽ በካሜራ የተያያዘ ነው እንግዲህ። እና አርሰናል ነጥብ ይጥላል ይላሉ። አርሰናል እያሸነፈ ሲመጣ ራሱ አርሰናል ታዩታላችሁ፣ ነጥብ ይጥላል። አርሰናል ነጥብ ጥሎ ታዩታላችሁ እና ለአርሰናሎች እዚህ መሪነት ቦታ ላይ መቀመጥ አዲስ ነገር ነው። እኛ ግን አዲስ አይደለም። አርሰናልን እናወርደዋለን ይሉ ነበር። የዛኔ ፔፕ ሚዲያ ላይ እየወጣ የሚናገረው ማይንድ ጌም ብቻ አይደለም፣ እዛ መልበሻ ክፍል ውስጥ የሚወራውን ስለ አርሰናል የሚያወሩትን ነገር ነው እየወጣ ሲናገር የነበረው። ፔፕ ጓርዲዮላ እና እርሱ የሚል ነበር ታ ያላቸው አርሰናል ነጥብ ይጠላል እያለ ይናገር ነበር። እንዳለውም እሱ ከ29ኛው ሳምንት በኋላ አርሰናል ድራማቲካል በሆነ መንገድ ነው ፍርክስኩ ሲወጡ እና ከዚህ ፕሬር ተጫዋቾቹን መጠበቅ ይግድ ይለዋል። እስካሁን አርሰናል በመጣበት ጉዞ በአስራ አንድ ሳምንታት የፕሪሚየር ሊጉ ጨዋታዎች፣ በቻምፒዮንስ ሊጉ፣ በካራቦ ካፑ በአጠቃላይ በነበረው ፐርፎርማንስ እኔ ከአስር አስር የሚያሰጥ ፐርፎርማንስ ምንም ምንም በማያጠያይቅ ሁኔታ ከአስር አስር የሚያሰጥ ድንቅ ፐርፎርማንስ ነው ያለው። ግን ከዚህ በኋላ ነው ደግሞ ትክክለኛው ወሳኝ ጊዜ የሚመጣው። ምክንያቱም ፕሪሚየር ሊጉን ለሆነ ጊዜ ብትመራም ከዛ በኋላ ግን ያንን ካላስቀጠልክ ምንም ዋጋ የለውም እና ደግሞ አሁን መሪነቱን በደንብ ማስፋት በርቀት መሄድ የሚጠበቅበት ትክክለኛው ጊዜ ነው። ምክንያቱም ማይንሰር ሲቲ እንዴት እየመጣ እንዳለ አርሰናል አሁን ይመለከታል እና አርቴታ በደንብ ይመለከታሉ እና እንደም በአንጻራዊነት ምናልባት ከኢንተርናሽናል ብሬክ መልስ ማንስተር ሲቲ አንድ ጨዋታ ነው፣ ትንሽ ጠንከር ያለ ጨዋታ የሚኖረው ከኒውካስል ጋር ከሜዳ ውጭ ወጥቶ ይጫወታል። ከዛ በስተቀር ግን ሌሎቹን ጨዋታዎች ብትመለከቱ ከነሊስ ዩናይትድ ከመሳሰሉ ቡድኖች ጋር ነው የሚጫወተው። በአንጻር አርሰናል ግን ከባድ ከባድ ጨዋታዎችን ያደርጋል። በፕሪምየር ሊጉ ቶተንሃምን፣ ቼልሲን ይገጥማል፣ ቦርነመዝን ይገጥማል እና አስቶንቪላን ይገጥማል። ራሱ ደግሞ በካራቦ ካፕ ከክሪስታል ፓላስ ጋር አርሰናል ሲጫወት እንመለከታለን። በአንጻሩ በቻምፒንስ ሊግ ደግሞ ከባየር ሚዩኒክ ጋር አርሰናል ሲጫወት የምንመለከተው ይሆናል እና የጨዋታ መራ ግብሮቹ ቀላል የሚባሉ አይደሉም። የምር በጣም አርሰናል ከባባሪ ጨዋታዎችን ነው የሚያደርገው እና በተለይ እስከ ቦክሲንግ ዴ ድረስ አርሰናል መሪ ሆኖ የሚቀጥል ከሆነ አሁን ግልጽ ነው። በቃ አርሰናል የዛሬ ሶስት ዓመት በ2022/23 የውድድር ዘመን ለዋንጫ ሲፎካከር አልተገመተም፣ አልታሰበም። አርሰናል ይህ ዋንጫ ያነሳል፣ ዋንጫ ይፎካከራል የሚል ግምት አልነበረም። ምናልባት እንደው ተጫዋቾቹ እና አሰልጣኞቹ መልበሻ ክፍል ውስጥ ምን ይነጋገራሉ የሚለውን እርግጠኛ ሆነን እንኳን መናገር ባንችል ግን እንዶ በጣም ጠንከር ባለ ሁኔታ ስለ ዋንጫ ፉክክር የሆነ ወይም ደግሞ ዋንጫ ስለ ማንሳት ምናልባት እየገፋ ሲሄድ ካልሆነ መጀመሪያዎቹ ላይ እንደዚህ አይነት ሀሳቦች የሚነሱ አይመስለኝም የተነሱም አልመሰለኝም። አሁን ግን አርሰናል ኤክስፔክቴሽኑ በጣም በስቶበታል። ከ2022 23 ጀምሮ አርሰናል ለተከታታይ ሶስት የወድድር ዓመታት ሶስተኛ ሶስተኛ ነው የጨረሰው። ስለዚህ በዚህ ፕሬር ውስጥ በዚህ ጫና ውስጥ ሆኖ ስለሆነ ይህንን ሲዝን እየቀጠለ የሚገኘው የእነዚህ ተጫዋቾች መመለስ በጣም ጥሩ ነው። የኢንተርናሽናል ብሬኩ ሲመጣ ኢንተርናሽናል ብሬክ በሁለት መንገድ ክለቦች ጋር ይገጣጠማል። አንዳንዶቹ ክለቦች ጥሩ ፐርፎርም ያደርጉና ኢንተርናሽናል ብሬክ ከመምጣቱ በፊት ልክ ኢንተርናሽናል ብሬክ ተጫዋቾቻቸውን ልከው ከኢንተርናሽናል ብሬክ መልስ ሲመለሱ ፐርፎርማንሳቸው በአንድ ጊዜ ውድቅ ይላል። ያ ከኢንተርናሽናል ብሬክ በፊት የነበራቸው ፐርፎርማንስ እንዳልነበር ይሆናል። በአንጻሩ ደግሞ አንዳንዶቹ ከኢንተርናሽናል ብሬክ በፊት መጥፎ ፐርፎርማንስ ያሳዩ እና ከብሬኩ ሲመለሱ ደግሞ አይምሯቸው ሪፍረሽ አርጎም ይመጡ አሉ። አሁን እንደ አርሰናል ላለው ቡድንስ ነው ጥያቄው። አርሰናል ለምሳሌ በጣም ጥሩ ፐርፎርማንስ እያሳየ ነው ወደ ኢንተርናሽናል ብሬክ የሄደው። ሲመለስ ያንን ሞመንተም ይቀጥልበታል ወይ? በቃ ትልቁ የማይንድ ስራ ነው። አሁን አርቴታ ከአንድ የውድድር ዓመት በፊት በ2024/25 ተጫዋቾቹን ይዞ ወደ ዱባይ ነበር የሄደው። ለ19 ቀን እረፍት አደረገ። እዛ ሲመለስ እንዲ አርሰናል ዱባይ እንዴት ነው ረፍቱን አሳልፎ የመጣው እስከሚባል ድረስ የሚቀመስ ቡድን አልሆነም። ኢቭን አንድ ጨዋታ ብቻ ነው የተሸነፈው፣ እሱንም በአስቶን ቪላ። ምናልባት ያንን ጨዋታ ባይሸነፍ አርሰናል ዋንጫውን ያነሳው ነበረ እና ያንን ሜንታሊቲም የመጠበቅ ትልቅ ነገር ኃላፊነት አለበት። ምናልባት አሁን የኢንተርናሽናል ብሬክ ባይመጣ አርሰናል በጣም ሊቸገር ይችል ነበር። ምናልባት ብሬኩ ሳይመጣ ከነ ቶተናም ከነ ባየር ሚኒክ ከነ ቼልሲ ጋር ቢሆን የሚጫወተው ለአርሰናል በጣም ሊከብደው ይችል ነበር። በተለይ ፊት መስመሩ ከምላችሁ በላይ በጣም ሳስተዋል ግን አሁን ብሬክ የሁለት ሳምንት ብሬክ አለ። በጣም ጥሩ ነው። ከሁለት ሳምንት ብሬክ አሁን ዩኬሬስ ወደ ብሔራዊ ቡድን አይሄድም፣ ወደ ስዊድን ብሔራዊ ቡድን አሰልጣኝ ግራን ፖተር አልጠሩትም። ስለዚህ በደንብ አገግሞ ሪከበር አድርጎ ይመለሳል። እንደም ለቱተና ሙጫት ይደርሳል ነው የተባለው። ማርቲኔል ይመለሳል፣ ከሀያበርትዝ ይመለሳል፣ ቅድም እንዳልኳችሁ ጋብሪኤል ይመለሳል። ሌሎች ተጫዋቾችም እነ ኖኒ ማድዌከ፣ ማርቲን ኦደጋርድ ወደ ሜዳ ይመለሳሉ። የዛኔ የአርሰናል አማራጭ በጣም ሰፊ ነው የሚሆነው እና አርሰናል ከዚህ ቀደም በሚታወቅበት አስፈሪነቱ እንደገና እንዲቀጥል እድል ይሰጠዋል። ይህንኛው ኢንተርናሽናል ብሬክ ብቻ ቀደም እንዳልኳችሁ ተጫዋቾች ሳይጎዱ ይመለሱ፣ ዋናው ትልቁ ፖይንት እሱ። ያ እስከሆነ ድረስ አርሰናል በተፎካካሪነቱ የማይመለስበት ትልቅ ምክንያት የለም ለማለት ያክል ነው። እናንተስ እስቲ ምን ትላላችሁ? የኢንተርናሽናል ብሬኩ አርሰናልን እንዴት ባለ መንገድ ሊጠቅመው ይችላል? ኮሜንት ላይ ጻፉልን። እስከዚህ ድረስ ከመጣችሁ ፕሮግራሙን ወዳችሁታል ማለት ነው። ስለዚህ ቪዲዮ ላይ ካላደረጋችሁ ላይክ ማድረጋችሁን አትርሱ። ፈጣሪ ፈቅዶ በሌሎች ፕሮግራሞች እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።